የሰሜን ዕዝ የጀግንነት ተጋድሎ ክፍል አስራ ዘጠኝ እንሆ ተጀመረ። የዚህች መርፈኛ ሻለቃ ጀግንነትና ቁርጠኝነት ለህገ መንግስትና ለህዝባቸው ያላቸውን ታማኝነት በግልጽ ያስመሰከረ ተግባር ነበር። የዚህ ሻለቃ አባላት ምንም አይነት የአመራር ሰንሰለት በሌለበት የራሳቸው ውሳኔ በመወሰን እስከ ህይወት መስዋዕትነት ለመክፈል ቆርጠዋል። ከፍተኛ ህዝባዊ ወኔ የሰነቀውና ታጥቀው የያዟቸው ትጥቅና ተተኳሽ እስኪያልቅ ለመዋጋት ለራሳቸው ቃል ገቡ። ሁሉም የሻለቃው አባል እንደ አንድ ሰው ማሰብ ጀምረዋል። የሚቀመስና የሚጠጣ ውሃ እንኳን በማይገኝበት በዝባን ገዳና ወታደራዊ ካምፕ ያላቸውን 18 መድር 360 ዲግሪ ዙሪያን በመጥመድ ለውጊያ ዝግጁ ነው መጠባበቅ ጀመሩ። በዙሪያው ያሉ ሻለቃና ብርጌዶች በየፊናቸው ከውሃ አታጣቂ ኃይል ጋር እየተዋጉና እየተፋለሙ እንዳሉ ለሰራዊታቸው እየተናገሩ ያነቃቁት እንደነበር አመራሮቹ በየቀኑ ይገልጻሉ። ሠራዊቱም በልህ በወኔና በጀግንነት የሚመጣውን የዋ ታጣቂ ኃይል ለመዋጋት ተዘጋጅቷል። የዚህ ሻለቃ የውጊያ ዝግጅነት የማይደፈር መሆኑን ያመነው የውሃ ታጣቂ ኃይል ያለው አማራጭ ይህን ሻለቃ ትቶ መሄድ አለበለዚያም፣ ባለ በሌላ አቅሙ ተዋግቶ ትጥቁም መረከብ ነበር። ይህም ቢሆን የሚሞከር አልነበረም። የዋ ታጣቂ ኃይል ተዋግቶ የቋመጠለትን መሳሪያ መቀማት እንዳለበት ቢወስንም የሻለቃው አባላት ግን አሁንም ፍንክች የሚሉ አልሆኑም። ሙሉ የሻለቃዋን ትጥቅና ቁሳቁስ እንዲሁም ሚሳይል ሳያስደፍሩ ያለምንም ምግብና ውሃ ለአስር ቀናት ለብቻቸው ተዋግተው የሀገርና የህዝብ ሀብትና ወታደራዊ ትጥቅ ከካሃዲው የህወሓት ቡድን ማዳን ችለዋል። ይህ የሻለቃው አመራሮች ያላቸው ጽናትና ጀግንነት በታሪክ መዝገብ ተሰንዶ መያዝ ያለበት የሀገር ወዳድነት አርአያነት ተግባን ነው። በወቅቱ የመድፈኛ ሻለቃ አመራር የነበረው ከፍተኛ መኮንን ከሕግ ማስከበር ዘመቻው በኋላ ስለነበረው ሁኔታ እንደገለጸው በጥቅምት 24 2013 ዓ ም ማግስት የሻለቃዋ ብርጌድ አዛዥ የነበረው ተከቦ እንደነበርና ሳይዘጋጅ በህወሓት ልዩ ኃይሎች ቁጥጥር ስር ሊወድቅ ተገዶ ነበር። ከእሱ ጋር የነበሩ ከ170 በላይ አባላትን ያለ ርህራሄ እንደጨፈጨፏቸውና በእሱ በኩል ሻለቃዋም እጅ እንድትሰጥ በሬዲዮ ለማግባባትና ለማሳመን እንደሞከሩ ነገር ግን ሻለቃዋ አይታሰብም ብላ በያዘችው ጽኑ አቋምና እርምጃ ያጋጥማትን ፈተና ሁሉ በጽናት በማለፍ አንድም አባል ሳይጎልባት ሙሉ የሰው ኃይሏን እንደያዘች ወደ ኤርትራ መሬት በመውጣት ኮገን ጦር ጋር ለመቀላቀል እንደቻለች የእሳት ቀለበት በተሰኘው መጽሐፍ ገጽ አንድ መቶ ሰላሳ ሁለት ላይ ተገልጿል። የሃያ ሦስተኛ አገረኛ ክፍለ ጦር ለረጅም ጊዜ በምዕራብ ትግራይ የኤርትራ ዋሳኝ ድንበር በቀብረ ጉርጓድ ሆኖ ግዳጁን ሲወጣ የነበረ ክፍል ሲሆን በአካባቢ ልማት ስራም የራሱን አሻራ አስቀምጥ ያለፈ የጦር ክፍል ነው። በተለይ ደግሞ የነዋሪዎችን ህይወት ከማሻሻል ረገድ ሰራዊቱ በየወሩ ከሚያገኘው ገንዘብ በማዋጣት አካል ጉዳተኞች ነግደው ራሳቸውን የሚቀይሩበት የገበያ አዳራሽ ገንብቶ እስከ ማስረከብ የደረሰ የጦር ክፍል እንደሆነ የክፍሉ ነበር አመራሮች ያስታውሳሉ። ሌላው የሚጠቀሰው ታላቅ የጀብዱ ስራ በትግራይ ድንበር ላይ ሆኖ የአገሩን ዳር ድንበር ሲጠብቅ የነበረው የሰላሳ አንደኛ እግረኛ ክፍለ ጦር ጀግንነት ነው። ህወሓት ቡድን በሰሜን ዕዝ መከላከያ ሠራዊት ላይ ጥቃት ሲፈጽም የጥቅምት 24 ቀን 2013 ዓ ም ማለት ነው። የ31ኛ ክፍለ ጦር አራተኛ ሞተራይዝድ ብርጌድ ዋና አዛዥ የነበረው ኮሎኔል ባህሩ ተገኘ ነበር። ብርጌዷ በትግራይ ክልል ማዕከላዊ ዞን ጾረና ግንባር ላይ በመሆን በህዝብና በመንግስት የሰጣትን ግዳጅ በማከናወን ላይ ትገኝ ነበር። አመራሩ በአገር ደረጃ ከተደረገው መንግስታዊ ለውጥ ማገዝ ጀምሮ ህወሓትና ደጋፊዎቹ ከወትሮ የተለየ እንቅስቃሴ እያደረጉ እንደሆነ ይገነዘብና ይከታተልም ነበር በተለይም ገበታ ለሀገርና እስራኤል ግንባታ ወይም ደግሞ ቀዩ መጽሐፍ ውይይቶች ላይ የሚያራምዷቸው አመለካከቶች የመንግስትንና የመከላከያን አቋም የሚጻረሩ ነበሩ። እነዚህ ከፍተኛ የጦር ክፍል መሪዎች ለገበታ ለሀገር መዋጮ አናዋጣም፣ ወደ ታችኛ የሰራዊት አባላትም መውረድና መድረክ መከፈት የለበትም የሚል አቋም ሲይዙ፣ እሱ ግን ይህን የተራጀ ቡድን አመለካከት በግልጽ ይቃወም ነበር። የሚደረጉት ውይይቶች እስከ ታች ድረስ መውረድ አለባቸው ብሎ ይከራከር ነበር። ላለፉት ዓመታት ሰራዊቱ በትግራይ ውስጥ እስከ መጨረሻዋ ሰዓት ድረስ የተለያዩ ልማቶችን እየደገፈ ነው በአማራ በኦሮሚያና በደቡብ ክልል ለሚገኙ ሀገራዊ ልማቶች ብናዋጣ የሚነቀፍ አይደለም በማለት በድፍረት ሲከራከርና ስራዊቱ የመንግስትን አቋም ድጋፊ እንዲሆን አጥብቆ ይሰራ ነበር። የ31ኛ ክፍለ ጦር ዋና አዛዥ የነበረውም ትግርኛ ተናጋሪ ባልሆነው የ31ኛ ክፍለ ጦር አራተኛ ሞተራይዝድ ብርጌድ ዋና አዛዥ የነበረው በነበረው አመራር ባለው ጽኑ አቋም ምክንያት የተለያዩ ጫናዎችን ማሳደር ሲጀምር፣ ለጀኔራሉ ምንም አታመጣም በስራዬ እንደሆነ ምንም እንከን አታገኘብኝም በማለት በድፍረት ይሞግተው ነበር። ከባዱ መሰናክል የነበረው ከነዚህ የትግርኛ ተናጋሪ መሪዎች የሚመጣው ተጽዕኖ ነበር። ይህንን መጋፈጥ ድፍረትንና ጀግንነትን ይጠይቃል። የ31ኛ ክፍለጦር አራተኛ ሞተራይዝ ብርጊድ ዋና አዛዥ እያንዳንዱን እንቅስቃሴ እየተከታተለ ሠራዊቱን ያዘጋጅ ነበር። ለባልደረቦችም የውሃት ልዩ ኃይልን እንቅስቃሴ፣ ስጋቱንና ፍላጎቱን ያካፍል ነበር። ይህ በእንዲህ እንዳለ የ31ኛ ክፍለጦር ዋና አዛዥና አጋሮቹ የክፍለጦሩን የክፍሉን ትግርኛ ተናጋሪዎች ለብቻ መሰብሰባቸውን የክልሉ ልዩ ኃይል አመራሮች ወደ ጦር ሰፈሩ አካባቢ እየመጡ የቅኝ ሥራ መስራታቸውን ሲረዳ፣ ይህ ቡድን አንድ እኩይ ተግባር ሊፈጽም እየተደራጀ መሆኑን በመረዳት የ31ኛ ክፍለጦር አራተኛ መካናይዝድ ሞተራይዝድ ብርጌድ ዋና አዛዥ ምን ማድረግ እንዳለበት ማሰብና መዘጋጀት ጀመረ በተለይም ከ አንደኛ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ጋር ሁኔታውን ይገመገሙ ይነጋገሩና ይመካከሉ ጀመር የሚስተዋሉት ተጨባጭ እንቅስቃሴዎች በሙሉ አንድ ነገር ሊፈጠር እንደሚችል የሚያረጋግጡ መሆናቸውን ለመረዳት ጊዜ አልፈጀበትም በመሆኑም የብርጌዷን የዝግጅነት አቋም ለማረጋገጥ በማሰብ ጥቅምት 24 ቀን 2013 ዓ ም ጥቃቱ ከመፈጸሙ አንድ ሰዓት ቀደም ብሎ በብርጌት ደረጃ የማስጠንቀቂያ ተኩስ አላርም እንድተኩስ አደረገም። በዚያን ምሽት በሰራዊታችን ላይ ተኩስ ለመክፈት ሊወሰኑት ወይም እንደሚከፈት ላወቁ የትግርኛ ተናጋሪዎች የማስጠንቀቂያ ተኩሱ ምን ያህል እንደሚያደናግራቸውና እቅድ እንደሚያዛባባቸው ለመገመት አያስቸግርም። ስለሆነም የክፍለ ጦሩ አዛዥ ምን እያደረግክ ነው? ሲል ጮኸበት። ብርጌዴን እያዘጋጀው ነው። ይህ የእኔ ኃላፊነት ነው። ለአንተ ማሳወቅ አይጠበቅብኝም ብሎ በቁርጠኝነት መለሰለት። በዚህ ሰዓት በስፍራው ያለው የሕወሓት አመራር ታጣቂ ኃይሉን ቦታ ቦታ እያስያዘ ነበር። በማስጠንቀቂያ ተኩስ ያወጡትን መሳሪያ ማስገባት ላይ እያሉ የ31ኛ ክፍለ ጦር ምክትል አዛዥ ኦፕሬሽን ኃላፊ የሆነው አመራር ስልክ ደወለ። በስልኩ የመጣው መልእክት ደስ የሚል አይደለም። መቀሌና ዳንሻ በሚገኝ የመከላከያ ሠራዊት ላይ ተኩስ ተከፍቷል። በድምፅ ውስጥ ንዴትና ብስጭት ተደርቦ ይሰማል። ከእንግዲህ ወዲያ ድብቆሽ የለም እነሱ ላይ ተኩስ እስከሚከፍቱ መጠበቅ እንደሌለባቸው ወሰኑ። ወደ ግምጃ ቤት እየገባ የነበረው መሳሪያ እንዲወጣና ሁሉም እንዲታጠቅ ተደረገ። በዚህ ሀብታ የ31ኛ ክፍለ ጡር ዋና አዛዥ በሬዲዮ መስመር ላይ በቃሉ ከ31ኛ ክፍለ ጡር አራተኛ ሞተራይዝድ ብርጌድ ዋና አዛዥ ጋር ለመጨረሻ ጊዜ በመገናኛ ሬዲዮ ተነጋገሩ። ንግግራቸው ሰላማዊ አይደለም። የ31ኛ ክፍለ ጡር ዋና አዛዥ ጥያቄ የጠየቁ፣ ምን እያደረግክ ነው? ሰራዊቱን እያስታጠቅኩ ነው። የ31ኛ ክፍለ ጡር አራተኛ ሞተራይዝድ ብርጌድ ዋና አዛዥ ቆፍጠን ብለው መለሱ። ያስታጠካቸውን አስፈታና ወደ ግምጃ ቤት መሳሪያ ይመለስ። የ31ኛ ክፍለ ጦር አራተኛ ሞተራይዝድ ብርጌድ ዋና አዛዥ ቆጣ አሉ። ከእንግዲህ የአንተን ትእዛዝ አልቀበልም። ሬዲዮ ግንኙነት ተቋረጠ። በመካከላቸው የነበረው ልዩነት ግልጽ ሆነ። በዚህም የተነሳ የትግርኛ ተናጋሪ የሆኑ አባላት እየተነጠሉ መውጣት ጀመሩ። ከዚያም በግንባሩ ስትሮንግ ሆልድ ወይም ጠንካራ ይዞታ ካሉት ሻለቆችና ኦፕሮች የቡድን የከባድ መሳሪያ አስተኳሾች ማለት ነው ጋር የሬዲዮ ግንኙነት እንዲጀመር አደረገም። እነዚህ ክፍሎች ግንኙነታቸው ከእሱ ጋር ብቻ እንዲሆን ትእዛዝ ሰጠ። ከእሱ ጋር ግንኙነት የመሰረቱ ክፍሎች በሙሉ የሚያጋጥሙ ጥቃቶችን መመከትና መከላከል የሚያስችል ቁመና እንዲይዙ አደረገም። ይኸው አታጣቂ ኃይል ለራሱ ለመሽግ መቆፈሪያ አምጥቶት የነበረው ዶዘር በመቀማት ወይም በመንጠቅ ለብርጌዷ መከላከያ ምሽግ እንዲቆፈር አደረገ። በጥቅምት 24ና 25 ቀን 2013 ዓ ም እዚያው እየተከላከሉ አሉ። በብዙ ምክንያት እዚህ ቦታ ላይ ብዙ ቀን መቆየት አይቻልም ነበር። ከዚህም በተጨማሪ የትግራይ ክልል መንግስት መግለጫ ሲያወጣ ከእሱ ጋር ግንኙነት የመሰረተውን ኃይል ይዞ ወደ ኤርትራ መሻገር እንዳለበት ወሰነ። በዚህ ውሳኔ ላይ ያሉ ከሰሜን ዕዝ ዋና አዛዥ ጋር ግንኙነት ማድረግ ቻለ። አጋጣሚ ጥሩ ነበር፣ ምክንያቱም የሰሜን ዕዝ ዋና አዛዥ ወደ ኤርትራ መውጣት እንደሚችል ነገሩት። ይህንን ተከትሎ ከእሱ ጋር ግንኙነት የመሰረቱትን የጦር ክፍሎች በሙሉ ወደ ኤርትራ እንዲገቡ ትእዛዝ ሰጠ። ሁሉም ክፍሎች በትእዛዙ መሰረት ኤርትራ ተሻገሩ። ወደ ኤርትራ የገቡት በሙሉ አዲ ማዕለል የሚባል ቦታ ላይ እንዲሰባሰቡ ሆኑ። ለመሆኑ ወደ ኤርትራ ከተሻገሩ ክፍሎች መካከል የሚከተሉትን የሰላሳ አንደኛ ክፍለ ጦር ክፍሎችን ንጥቀስ ሰላሳ አንደኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ሰያቡ፣ ሰላሳ አንደኛ ክፍለ ጦር አንደኛ ብርጌድ ሁለተኛ ሻለቃ ጎሶማ ቁጥር ሁለት ሰላሳ አንደኛ ክፍለ ጦር አንደኛ ብርጌድ ሶስተኛ ሻለቃ ዴዳ፣ ሰላሳ አንደኛ አንደኛ ብርጌድ አራተኛ ሞተር ሻለቃ ብርቅላጽያና ጎሰማ ቁጥር አንድ ሰላሳ አንደኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ጎሶማ ቁጥር አንድ ሰላሳ አንደኛ ክፍለ ጦር ሁለተኛ ብርጌድ ሶስተኛ ሻለቃ ብርቅላጽያ፣ ሰላሳ አንደኛ ክፍለ ጦር ሁለተኛ ብርጌድ አራተኛ ሻለቃ ሞርተ ሻለቃ ማለት ነው። ብርቅላጽያ ሰላሳ አንደኛ አራተኛ ብርጌድ ሙሉ በሙሉ ሰላሳ አንደኛና ሁለተኛ ብርጌድ ስታፎች፣ ሰላሳ አንደኛ ክፍለ ጦር ሎጂስቲክስ እና ጥገና ክፍሎች ትራንስፖርት ክፍሎች ይገኙበታል። የሰላሳ አንደኛ የጦር ክፍሎችን ልዩ የሚያደርጋቸው በጦርነት መሃል መድፍ እየጎተቱና እየተዋጉ ሙሉ የሰውና የመሳሪያ ኃይላቸውን በመያዝ ኤርትራ ምድር መድረሳቸው ነው። ከላይ በዝርዝር እንደተመለከት ነው የጦር ክፍሎቹ ወደ ኤርትራ ሊገቡ የቻሉት የሰላሳ አንደኛ ክፍለ ጦር አራተኛ ሞተራይዝ ብርጌድ ዋና አዛዥ በወሰደ ወሳኝና ጀግንነት የተሞላበት እርምጃ ነው። ኤርትራ ውስጥ ገብተው እንደገና ተደራጅተው ተመልሰው የሕግ ማስከበር ዘመቻውን በፍጥነት በመቀላቀል ድል ለማምጣት ካስቻሉን ክፍሎች ውስጥ አንዱ ይህ የ31ኛ ክፍል ጦር ሲሆን እስትንፋሱን ጠብቆ እንዲቀጥል ያደረገውም በወቅቱ የነበረው አመራር ነው።